እንት አይሻልም እባክህ፣ አጣሪ በደምብ መኖሩ። የለችም መታወሪ ነገር አለን። የለችም፣ የለችም፣ የለችም፣ የለችም፣ የለችም። እዚህ ምንም የለችም። ምንድን ነው ችግር? እንዲ ብለ እንዳትነፍስ፣ እንዳትናገር ለማንም ችግር የለውም። ለውነ እኔ አንድ የምነገር ነገር አለኝ። ልጄ እኔ ልሄድ ስለ ሀክሚቲ ቆይ አልከኝ። ቆይ ታዬ ውስጥ ግን ብዙ ያልተመቼ ነገር አለ፣ ያልወደድኩት ነገር አለ። አንተን ልጅን ላለ ማስቀየም ነው ዝም ያልኩት። አሁን ግን ንገር፣ ሚስትር ጥሩ ሚስት አይደለችም፣ አልወደድኳትም። አንተ ከወደድካት ችግር የለም ብዬ ማለፍ አልችልም፤ ምክንያቱም ልጄ ስለሆንክ፣ እኔ ሁልጊዜ ለአንተ ነው ማገዘው። ይቺ ልጅ አባረህ ሌላ ስትፈልግ ሁለተኛ ልጅ ወልደህ ከምትሰቃይ ይሄ አሁን ያለውን ልጅ ለእኔ ስጠኝ፣ ወይም ደግሞ እሷ ሳታይ ሰርቄ ልውሰድ። ያሳድጋለሁ፣ ችግር የለብኝም። ሁለተኛ ልጅ ከተወለደ ግን እናት አለን ብለህ ወደ እኔ እንዳትመጣ። እኔ ሚስትህን አልወደድኳት። ረእናት ቆይ፣ ምን ተፈጥሮ ነው ግን አልከባኝ የሚለው ይገባኛል፣ ግን ልጅስ ልጅስ አንዱ የተወለደውስ ልጅህን እኔ አሳድጋለሁ። እኔ እናት ሳልሞት ስንዴ ታለም ተሮት ያንተ ልጅ ማሳደግ አያቅፈኛል። ሌላ ልጅ ሳትጨምር አሁኑ መንገዷን አታስተካል። ልጅ የት ይኖራል ነው እኮ እንጂ እሱማ። ልክ ነሽ። በቃ እስኪ ሚዲያም ላይ እኮ ሰው እኮ ያቀናል እኮ እናቴ፣ ሰው ስ ምን ይላል? ምንድነው ሚዲያ? እኔ ላግባ ስብል እሷ ጋር ነው ሚዲያ ላይ እየታየው ያለ፣ ሌላ የታገባለሁ? ሚዲያ ላይ ዩቱብሁን ባለፈው እንስራ ያልኩሽ የለም? ባለፈው እንስራ ያልኩሽ እኔ ቪዲዮ የለቀቅ ነው። ልክ እንደዛ ሰው ስላይን አሁን ለአግባን ብል እኮ እንደዚህ ነው፣ እንደዚህ ነው እኮ የሚባለው እኮ እሷ ባል ነበር ነው የሚባል። ለእኔ ጥሩ ነገር አላገኝም እኮ እናቴ፣ በቀደም የሰራ ነው ነገር ሰው ሁሉ የሚያዩ ከቤተሰቦችን ሰው ሁሉ ያየዋል እኮ እንደዚህ ያርጋኝ እኮ ነው። እና ቤተሰብ ናቸው፣ አርም እንዲ ያልክኝ ከቤተሰብ ውጭ መሆኑ ቤተሰብ ናቸው ያልኩማ። ይቱ ምናም ስንሰራ ቤተሰብ ናቸው እኮ እሷ፣ ሁሉም ሰው ነው። ለዛ እኔ ባሏ እንደሆን አሁን ሌላ ገር እ ሌላ ሴት እንኳን ለግባብ ላሁን ከሌላ ቦታ ኩማ ይሆን ነው። እናት ከሌላ ቦታ አታገባም። ልጅ በቀደም የመጣችኋል ልጅ አይታታል ይቱ ከጎን የነበረች አንድ ልጅ አልነበረች እንዴ? እዚህ ጋር የነበረች ዋ ልጅ፣ እንግዲ ጥብላ ስታዳምጥ የነበረች ጫዋ እሷ ልጅ ኔ ወደ ዳታለ። እናቴ ደግሞ አላገባችም ብለዋል። ልጅ ዝም ብለ አዳምጥ። ይች እዚህ ጋር ነበረች ዋ እሷ እኮ ከውጭ ነው የመጣችው። ብር አላት፣ ከራሷም አልፎ ሌላ አምሶ ታስተዳድራለች ብለዋል። ይች መናጤ ዳህ ምን ትሰራልሃለች? ልጅ እሷ ትሻልህም እንዴ? ይች ሰርቼ የሚባል ነገር የለም። ሰርቶ እኔና አባትህ ሰርተን እናንተን እንጂ ያፈራነው የለወጥነው ነገር የለም። ይች መናጤ ደሃ ሚስትህን አባረህ፣ ይች ከውጭ የመጣችው ብር ያላት፣ ከአንተ አልፎ ዘመድ ጎረቤት እንድትረዳ እሷን ልጅ በደንብ አጥብቃ ያዘልኝ እራሱ የሚጠቅም ነገር መቼ ይታያል ብለህ ነው እናቴ እንደዛ እንኳን ባይሆኑ ልጅ አሁን እኮ ሌላውን ሁሉ ታዩ ልጁ ይሄዳል ብለሽ ነው እንደ ክፉ ለምዷል እኮ ለመደኝ እኮ ልጁ አንተ አለመስጠት ከፈለግክ ነው እንጂ ሶወጣ ስገባ እማይ እያለኝ ነው እማይ ሶወጣ ስገባና እናቴ እያለ ነው ምንእናት እንዴት እርግጠኛ ትሆኛለሽ አሁን እስኪ ልጅ እስካሁን እሱ ጋር ለልጄ ብታያት አሁን ሽትላለች እንዴት ትዳር እንዳለኝ አይታለች የዛሬ ትዳር እየተቀማመረ እንደ አንተ ደግሞ እንኳን አይደለም። በጉርብትና በጓደኝነት የመጣች የገዛ ጎረቤት ዘመድ አለች እንዴ፣ የባሏን ወይም ደግሞ የሚስትን የሚነጣጠፈት ምን ችግር አለ? ምንም አዲስ ነገር የለም። ይች ትሻላለች አለች። ያች መናጤ ድሃ ነች። የሚያዋጣህን ነው ምንም የላት ምንም። እንደው እንዴ፣ ምን ልሁን ብለህ ነው አንተ? ቆንጆ መልክ ብቻ የተገብተ ዘው አይደረግም እኮ በዚህ ዘመን ልጅ። መጀመሪያ አይቶ ገምግሙ። ሌላው ቀርቶ ልጄ ትንሿን ልጄን ስታመናጭቃት እኮ ደርሽባታለሁ እኔ አልነገርኩም እንጂ ማንን ምን እንዴት እንዴት ስታረጋት እንደነበረ ብታይ ግን እኔ ለአንተ አልነግረህም ብዬ ነው። አሁን እሷ የለችም። በደንብ የምነግርህ ነገር ምንድን ነው ይቺ ልጅ ሚስት አትሆናል። ዘመድ የማትወድ ሚስት ምንም አጠቅመው። አባራት፣ አባርና ሌላ ሚስት አለ እሷን ቁጭ አድርገ ልጇን ታሳድግ፣ አንተ ወደ ሌላ ነው። ሱብሐነላህ ለአዚም የዚች ልጅ አማት እንዳያቸዋት ነው። ንግግሯን በሙሉ አዳምጠነዋል። የተወሰነ ቆረጥ አድርጌ ነው ያመጣሁት። ኤልዳና የምትባል እህታችን ናት። ያስተላለፈችው የእሷ የህይወት ታሪክ ነው እና በጣም ይገርማል ማለት ነው። የወለደችለትን ሚስት እሷን ፈተህ ከሌላ ከውጭ ሀገር የመጣች ባለሀብትናትና ሚስትህን ፈተህ ሀብት ያላትን ሴት አግባ እያለች ትመክረዋለች ማለት ነው። እንደዚህ ግን በፍቅር ውስጥ የገቡ ባለትዳሮችን የምትበጠብጡ አማቶች ማለት ነው ሙሉውን እልዳና የሚል የዩቱብ ቻናል ላይ ተለቋል ማለት ነው። ብታዩት በጣም ነው የሚያሳ እጅቲቱ ያው በድብቅ ካሜራ ነው የቀረጸችው እና ለህዝብ የጋራችው። አሁን ግን እንደ ተለያየች ነው የተናገረው ማለት ነው። ገንዘብ እኮ ምንም እንትን የለውም ሰው ፍቅር ሲኖረው ነው እንጂ

ሩላ ወላይ በጣም ነው። እሳት እና የሰው ገንዘብ አንጋጣችሁ የምታዩ ለገንዘብ ብቻ ማሌለ ርትዳር የሚሆነው ማለት ነው። ፍቅር ከሌለበት ትዳር ምንም ነው ማለት ነው። ማታም ጠዋትም ጭቅጭቅ ከሆነ ልጆች ሲሰሩ በጣም ደስ ይሉ ነበረ። እስኪ ወዲህ ላይ ያለው ቪዲዮዎቻቸውን እንድታዩት በጣም ደስ የሚል ነበር ማለት ነው። ሴትዮዋ ከመጣ በኋላ መስተጋራቸው የተበጠበጠ ማለት ነው። ሁለተኛ ልጅ ጭራሽ እንዳትወልድ፣ ሁለተኛ ልጅ ከወለድክ እናታለይ ብለህ እንዳትል ያለች እያስጠነቀቃቸው ነው ማለት ነው። ልጇ እና እንደዚህ አይነት የፍቅር መቅሶች እናቶች አዲብት ይዙ ያለብን ሰላማችሁ፣ ዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።